ሁሉም ክልሎች፣ ሁሉም ዞኖች፣ ሁሉም ቀበሌዎች በከተማም ያሉ ነዋሪዎች ልክ እንደ ከዚህ ቀደም ተባብረን በተለይ ደከም ያሉ ሰዎችን የኑሮ ደረጃ ለማሻሻል አንድ ሞዴል ብንሰራ ያ እየተበራከተ እየተበራከተ በገጠር ያለው ሕዝባችን የኑሮ ስልት ይቀየራል። እኛ የምንጠቀመው ማቴሪያል 100% ሎካል ነው። ሐላባ የምንጠቀመው የሐላባ ማቴሪያል ነው ከምባታ የምንጠቀመው ከምባታ ማቴሪያል ነው። ስልጤ የምንጠቀመው ስልጤ ማቴሪያል ነው። ያ ልምምድ ከሰፋ በዓመታት ድካም፣ በዓመታት ልፋት፣ በዓመታት ትብብር ውስጥ በከተማ ያየነውን ውበት በከተማ ያየነውን የኮሪደር ኢምፓክት በገጠር ማየት እንችላለን። በገጠርና በከተማ ያለውን ኑሮ አሰናስለን መቀየር ካልቻል አንድ ሰፈር የሚታይ አይላንድ ይሆናል። የእኛ ዓላማ ዶት ማሳያ ብዙ ዶት ማባዛት ዶቱን በማገናኘት ደግሞ ወጥ የሆነ ሲምለስ የሆነ ኢንቫይሮንመንት መፍጠር ነው።